ከጨለማ መውጣት ካማረህ የመንገዱን ብቻ ሳይሆን የልብህንም መብራት ለኩሰው! እንዴት ሰንብተሃል ወዳጄ? የሰሞኑ ተለዋዋጭ አየር እንዴት ይዞሃል? ብራ ነው ብለህ ቀለል አድርገህ ስትወጣ በዝናብ ይዘንባል፣ ብለህ ደራርበህ ስትወጣ በሙቀት አቅልህን ያስትህ ይዟል፣ ወይስ እንዴት እየሆንክ ነው? እኔ መቼም አልደብቅህም፣ የአየሩ ጸባይ እንደ ዘመኑ ፖለቲካና ኢኮኖሚ ግራ የሚያጋባ ሆኖብኛል ይሆናል ብለህ የገመትከው ሳይሆን እየቀረ አይሁንም ያልከው ሲሆን እኮ ያደናብራል። ፍቅርሽ አስጨንቆ መላው ሳቃተኝ፣ ተደናበርኩ ልሽ ጥይት እንደ ሳተኝ ነ ያለው አቀንቃኙ እንደዚያ በለው። የጠበቅከው የገመትከው ልፍ ሲል ደግሞ የተዘጋጀህበት ነገር የተገላቢጦሽ ሆነብህ፣ ብራ ባልከው ቀን ዶፍ ወርዶብህ ወደ ቤትህ ስትመለስ አልታየህም። ግን ምን ታደርገዋለህ? ፖለቲካውም ሆነ ኢኮኖሚው ብዙ ነገር ከኔና ካንተ ከተርታዎቹ ፈቀቅ ያለ ተዋናዮቹም ከዋኞቹም ሌሎች የሆኑበት ተውኔት ነው። እናው እንደፈረደብህ ተመልካች ሆነ ማሳለፍ ወይም ደግሞ ከበረታህ በተውኔት ተመልካችነት ምራቅህን ብቻ ሳትሁት አለሁበት የሚል ስሜት እንዲያድርብህ ከክራውዱ ጋር ትቀላቀላለህ። ከዚህ ያለፈ ግን እንጃ ምትፈርጥም የምታገኘው አይመስለኝም። አይመስለኝም ነው ያልኩህ። ምክንያቱም ከፍ ብዬ ሁሉም ነገር ማይጠበቅና ድንገቴ እየሆነ ብያለሁና፣ ይህም ባይጠበቄና ድንገቴ ስልት የተቀየረ እንደሆን እንዳላፍር የፈሪ ቦታ መተው ነው አይመስልህም? ለማንኛውም የትናንትና እሁድ ከሰሞኑ እሁዶች ትንሽ ለየት ያለ ነበር። እንዴት ያልከኝ እንደሆነ የታሪክ መከወኛ ቦታችንና መገናኛ ማዕከላችን ማማ አድባቤ ናቸውና ወደዚያው እንሄድ ዘንድ ትገደዳለህ። ስማ እንጂ አንድ ነገር ሳልነግርህ እማማ ድባቤ እንግዳ መጥቶ በይሉኝታ በሩን ቀስ ብሎ እያንኳኳና መልስ ሲያጣ ተስፋ ቆርጦ እየተመለሰ ቢቸገሩ በዚህ ሳምንት የግቢ ደወል አስገጥመው አረፉልህ። ደግ አርገዋል አደል? እማማ ድባቤ ችግር የሚፈሩ እንዳይመስልህ። ትንሽም የሆነ ትልቅ ችግር ሲያጋጥማቸው ለጊዜው ይነጫነጩ ይሆናል እንጂ ከእሱ ጋር ተጣብቀው የሚቀሩ ሞኝ እንዳይመስሉ። ይልቁንም ከእያንዳንዱ ችግር መፍትሔያቸውን ዘግነው ወደፊት ይሄዳሉ እንጂ። የቤቱንም ደወል እንደዚያ ነው ያደረጉት። ይሁን እንጂ እኔ የእሳቸውን መምጫ ሰዓት አልጋይ ላይ ጋደም ብዬ ስጠባበቅ በሩ በቀደመው መንገድ ሲንኳኳ በርቀት ሰማሁት ማንኳኳቱም ቀስ እያለና እየጠነከረ ሲሄድ ተነስቼ ማነው ነው እያልኩ በሩን ብከፍት አባባ ይምር ናቸው ደስታ ኃይል ልነግርህ አልችልም ውይ አባባይ ምር እርስዎ ሆኖት እንዴ እንዴ ሰነበቱ ስላቸው አልሐምዱልላህ ረቢልዓለሚን እንዴት ሰንብታሃል እኔ ደግሞ አንኳኩቻ አንኳኩቼ መልስ ባጣ፣ በቃ ማንኛችሁም የላችሁም ብዬ ልመለስ ለጥ ይመጣልኝ። አረ እንኳን ያልተመለሱ ያስገድሉኝ ነበር። አንተ ቤቱነ ማተ ተመለስ ኮ የት ይቀርልሃል። አይ ግን እኮ ደግሞ ማምለጫም አለኝ

እሺ ጥሩ ቆይ መቀመጫ ላምጣለሁና እዚሁ በረንዳ ላይ እየተጫወትን እንጠብቃቸዋለን። አልኩና ሁለቱን ባለ ሶስት እግር ዱካዎችን አምጥቼ አባባይ መርጋ የባጤ ቆጡን እያወራን ስንጠባበቅ ማማ ድባቤ በሰዓታቸው መጡ። እሳቸውም ልክ አባባይ መርን ሲያዩ ፊታቸው ላይ የታየው ብርሃን አንድ መቶ ሻማ የሥጋ ቤት መብራት የበራባቸው ያህል ነበር። እናም እየተፈለቀለቁ ይበረዋ፣ እሰይ እሰይ እሰይ መጥተሃል እንዴ! አሉ ምን አባቴ ላርግ ፈላጊ ታጣ ራሴው ፈላጊ ሆንኩታ እንደዚህማ እያሉ ሆድ አያስብዙኝ መርዋ እኔ ራሴ እንደምን አግኝቷቸው ነው አለ ልማዳቸው ለፋሲካም ፋሲካ ቢያልፋቸው ዳግማዊ ትንሣኤማ ያልፋቸው ሰው የቀሩት ብዬ ከዛሬ ነገ ደውላለሁ እያልኩ ስደገስኩ ዳረጉኝ እንጂ መርዋ አይ ዲባብ መቼም የደግነትሽ ብዛት እኮ ለጉድ ነው እኔ የጠፋሁት ያልጠየቅኩሽ ልማዴን ያስታጎልኩት እያለሁ እንዲህ አጥፊ፣ መልሰሽ ራስሽን ትወቅሻለሽ። እንዲያው እንዲህ ቢያድልሽ ነው። ቴዋ አረ ዝም በሉ ይመርዋ አንዱ ሲጠፋ አንዱ እየፈለገ እንጂ ከተጠባበቁማ እሱ ሳይደውል እሷ ሳይደውል ከተባባልን ምኑን ወዳጅ ሆን ነው? ግን በደህና ሆነ እርሶ በርህን አስ በርህን አይ ነው አይ ዝም በሏቸው፣ አሟቸውን የጠፉት ሩፋይል አባቴ ይመርዋ አሞ፣ ምን ነው? እኔን እኔን እኔን አረ ዝም በይ ውሱን እ እውነቴን ነው። ለእኔ እኮ ትንሽ አመም አድርገው ይብለውኝ ነበር። እስቲ የዘንባል ልጅ እናትህን እያወቃት አይ ደግም አላደረጉ። ይመርዋ አሁን ስ እንዴት ነት? ተሻሎት? አልሐምዱሊላህ ረቢል አለሚን። አሁንስ ደግነ ይለቆኛል። ሌላ ምኳድ የለ ይህ በዛ ዘመን የገባው ጉንፋኒው ምን ዘሩ ያለየ ነገር ሰፍሮብኝ ሊወጣ መስሎሽ? በይህ ቢባል በይህ በዲያማከሴው ቢባል በነጭ ሽንኩርቱ በማሩ ቢባል በፌጦው በበኩል ብሎ እኔን እኔን እኔን እንዳ ብቻውን ባደቤት። ይመርዋ ኧረ የለም ብቻ ያን ስማር የለሁ አሚናት አለይ እና እንዳ ቢደውሉልኝስ ምን ነበር? ይመርዋ ኧረ እስተዚህማ ያደርስ ብቻ

ምን የሚሆን ሰርፕራይዝ ሲሉ ሰምታ ዶሮ በጭስታን ቃሞተ ቻለች። ናፈቁ ምንድነው ደግሞ አንተ ሰርፕራይዝህ? ሰርፕራይዝ ዝም ብሎ ይነገራል እንዴ? ይግቡ ቀይሮ ይምጡና፣ ቡናችን እየጠጣ ነው የምነግረዋት። እና ምን አይነት ልብስ ልልበስልህ? ምን አይነት ልብስ እና ለሰርፕራይዝ? ዝም ብሎ ባዘሞት ነው። ባይሆንም እሱ ሲደርስ ይደርሳል። ብዙ አያስጨንቅም? ነው እንጂ ታዲያ እሱ እኮ ዝም ብሎ ነው የሚቀባጥረው። ልብስሽን ቀይሪም አላለም። እና ልብሴን ሳልሆን አልቀይርም። ቀይረው ውስጥ እሱን ዝም ይበልሉትና ይምጡ። እንደሱ ከሆነ ማን እመጣለሁ እና ድሮሳን ተንስፊውን ማንከልክሎሆና እንጂ ሲሉ ተከታትለን ገባን። እሳቸው የሰንበት ልብሳቸውን ቀይረው እስከሚመጡም ካብ ብዬ መር ጋር እየተሳሳቅን ስናወጋ ቆየን። ማማ ድባቤ ልብሳቸውን ቀይረው እንደመጡ ወሬ ቀለቡ ባላ ሰርፕራይዝ እንትፈት አሃ ቆይ ይቀመጡ። ቡናው የሚፈላና ነው እንጂ በቁም ነው ሰርፕራይዝ። አንተ ነግር ያለው እኔ እንዲያን ነገር አልፈልግም። ሩፋኤል አባቴ የለመን ነግር ያለው ማማ ድባቤ እስከዚህም የሚያጣድፍ ስራ ልሆነ እኮ ነው። ቆይ መጀመሪያ እርሰዎ ይቀመጡ። እንደው ዝም ብዬ ስሙን ሰርፕራይዝ አልኩት። ያውም ደግሞ አብዬ ይመርም ስለመጡ አንድ ላይ ስለምናደርገው ደስ ብሎኝ እንጂ ይህን ያልኮ የሚያጓጓሁን አይደለም እኮ ተናገሯት አዳለምን በማይረባ ነገር ወዳችን እጩህ። አይ ምን መሰሎት ከሰዓት ጥላ በረድ ሲል ወደ ማምሻው ጠጋ ብለን እንድንወጣ ፈልጌ ነው። እንድንወጣ ወደ ወደ ታስበኝ ቢቻል ለአባባይ መርን ቢኖሩ በጣም ደስ ይለኛል። አንተ ከልብህ ነው እንዴ? አሁን ማማድ ባ ታያለ እሷም ንገራት እኔም ልስማውና ነው። እንዲያው በድፈናው ምንትስ ምንትስ ብትል ምን ይፈይድ ያል ልጄ። አይ ሌላ ሳይሆን ማማድባቤ አዲሱን ካዛንችስ ሳላየው ሲሉ ስለነበር ወደዚህ እንድንሄድ እንጂ ሌላ አይደለም። ካዛንችስ ልትወስደኝ ነው? ሰርብራይዝ ይሄው ነው። አዎ ታው፣ በእውነት እና ስሪ ዶርስ ነው ፋይፍ ዶርስ የምትወስደኝ? እኮ ሰርፕራይዝ ከሆነማ ወይ ስሪ ዶርስን ወይ ፋይፍ ዶርስን የጠፉ የፈረሱትን በአስማት አምጥተ ብታሳየኝ ነበር እንጂ። ኧረ ተይ፣ ይህንን እስማና አደረገውና እሱ አላይ ስጥህ ልጄ፣ ወላሂ ይልሃለሁ። እኔም ሰው ቲያወራ በቴሌቪዥንም ጫፍጫፉንት ያሳዩን ያው በዛ ሰሞን የቢያሳውን አድዋና ሌላውንም እንዲያስጎበኘችን ዲባብ ይህንን ሳብቶ ብዬ ማሰቤን አልሸሽግሽም። በእውነት ይመርዋ ወላህ እያልኩሽ ስስኔም በሆኑ ሸምን ያደርጋል። በጣም ማየት ፈልጌ ነበር። አላህ ይስጥህ ልጄ፣ የልብህን ብርሃን ይክፈትልህ፣ የሐሳብህን ይሙላልህ። እና ስንት ሰዓት ነው ልትወስደን ያሰብከው? ወደ አስራ አንድ ተኩል ብንወጣ የቀኑንም የማታውንም ስሜት እናገኘዋለን ደግ ብለሃል። ቡናችንን ጠጥተን አረፍ ብለን ጥላ በረድ ሲል እንሄዳለን አሉና እንዳሉትም፣ ቡናው ተፈልቶ ስንጨዋወት ውለን እናርፈን ታክሲ ጠርቼ ጉዞ ወደ ካዛንችስ ሆነ። እማማ ድባቤና ብዬ ይመር በሚያዩት ሁሉ እጅግ በጣም ተደነቁ። ይሄ ቦታ ከዚህ ቀደም የምናውቀው ካዛንችስ ነው ለማለት ያስቸግራል በማለት ትዝታዎቻቸውን ከየዘመኑ እየመዘዙ ስንጫወት፣ በየመሃሉም በየጥላው አረፍ እያልን ስንጎበኛ መሸን። የምሽቱ ድባብና ስሜትም ልዩ የመደነቅ ስሜት ፈጥሮባቸው ነበር። ወደ ጉብኝታችን ማብቂያ ላይ እንደ ፍሪ ጋዜጠኛ እየተሽኮረመምኩ በመጀመሪያ አብዬ ይመርን አብዬ ይመር እንዴት ነበሩላችን አልኳቸው። ግሩም፣ ድንቅ፣ እንዲህም ያለ የለ እኔ እንዲያወላ ለዓዚም ልጄ ድንቅ ያለኝ ነገር እንዲያው ካዛንቺስ ፈረሰ ፈረሰ የተባለው በቅርቡም አልነበር ተምን ያው እንዲያው ምኑን ተምን እንዲህ እንዲያደረጉና አጀበኝ። እሱስ እኔም በጣም ደንቆኛል ይመርዋ፣ ፍጥነቱ የሰው አይመስልም። ግን እንዲያው አውሸት ምን ያደርጋል? በመደረቄ ላይ ውስጤ ቀስ እያለ እንዳው ዝም ብሎ የሆነ ነገር የቀረ የቀረ የጎደለው እየመሰለኝ በውስጤ ሳው ተመትም ነው ያልኩት ይመርዋ እንዴት እንደማለት ገላውን ሳይታጠብ አዲስ ልብስ የለበሰ እየመሰለኝ እና ይሄን ሁሉ ውበት፣ ይህን ሁሉ ማማር፣ ይህን ሁሉ ውጤት እኮ እንደምንም ብለህ ተበድረህም፣ ተለቅተህም፣ አንስተህም፣ ፈንቅለህም ትሰራዋለህ። አየነው አደል? ግን ሰውን ንሳ እንዴት ታደረገዋለህ? አፍርሰህ ትሠራዋለህ ወይስ በዚያ በነበረው በልማዱ እንዲቀጥል ትተዋዋለህ? ይህ አያሳስብም? አይ እንዴ! ሕግ ማውጣት በሕግ እንዲተዳደር እንዲዳኝ ማድረግ እኮ ይቻላል። ማማ ድባቤ ይ መስሎሃል? ልጄ ከዚህ የተገኘውን ፍጥነት ማሳመር ማስዋብ ወደ እያንዳንዱ ልብ ካልወሰድከው ከባድ ነው። በግልምጫና ቅጣት ብቻ የምታቆመው እንዳይመስልህ። ውበቱ መሬት ላይ አየር ላይ ከቀረ ዋጋ የለውም። መብራቱም በሰውየው ልብ ውስጥ ካላበራኸው፣ መስኩን ልምላሜውን ልብ ውስጥ ካልዘራኸው ፈራሽ ነው። ውበቱን ፍጥነቱን ወደ ሰው ልብና ልቦና ካደረስከው ለውጡ ይሰምራል አለዚያ ዞር ስትል መብራት ነቃው ብዙ ነው ልጄ በአደባባይ ያየውን ውበት ወደ ቤቱ ሊወስድ የሚነቅልና የሚገነጥል አይጠፋም ለምን ክፉ ልማድ ላይ ኖረናላ ገንጥል ገንጥል ንቀል ንቀል አጥፋ አጥፋ ስበር ስበር ሚል አለብና ይሄን ደግሞ የምታጠፋው በቅጣትም በማስተማርም ብቻ አይደለም የአጥፊው ኑሮ ሲቀየር ጥፋቱ ይቀየራል ያጣ ሰው ሌባ ነው እውስ ይባላል ሰማህም ሰውን ኑሮውን መቀየር መብራቱ ጌጡ እንደሆነ እንዲያውቅ ማድረግ ያስፈልጋል። ይሄ በተሰራበት ፍጥነት፣ ይሄ በተሰራበት ውበት፣ አሁን ደግሞ ዋናውና ቀሪውን የሰውን ኑሮ፣ የሰውን አስተሳሰብ የመቀየሩ ስራ ላይ መፍጠን ያስፈልጋል። እጄ አይደለም እንደ መርዋ። ይህ ምን ጥርጥር አለው ዲባብ ከዚህ ጋር አብሮ ይሄ በየስርቻው በየቢሮው በየቀበሌው በየጎጡ ተቀምጦ የሚያነቅፍ የሚያደናቅፈውን ህዝብ አስለቃሽ ሌባ ሁላ አፍርሰህ እንደገና ካልሰራኸው ይሄ ሁሉ ውበቱ ዋጋቢስ ነው። አሁን ዛሬ ነገ ሳይባል ደግሞ ወደ ሰው ፊት ማዞር የሰው ኑሮ መቀየር ያስፈልጋል። አለዚያ ይሄ አፋችንን ከፍተን ስናየዋልን ሁሉ ትርጉም ያጣል። ሌላ ቤት ሌላ ጎረቤት የሚቁላላ ወጥን ካልበላሃው በርቀት በሽታው እየጎመዠህ ምራቅህን ብትውጥ ከምን ይደርሳል? ከምንም ይሄ ሁሉ አምሮበት እንደ ተዋበ እንዲኖር ሌማቱ እንዲሞላ ደግሞ ፊቱን ወደዚህ አዙሮ መትጋት ይጠይቃል። ይሄ ደግሞ የገሌ የገሌ ብቻ ሳይሆን የሁሉም ነው የሚሆነው። ማንም ነገር አንተ ሳትገባበት ከሌላ ከጠበቅው የትም አያደርስህም። አይደለም። አይ ልክ ነው። ስለ ግብዣህ በወሬ ብቻ ከመጥገብ አውጥተህ በአይናችን ስላሳየህን እኔ በጣም አመሰግንሃለሁ። ልጄ ኑርልኝ፣ ተባረክልኝ። ልክ ነው ልጄ መቸም የማይረሳ ቀን ነው። የሰጠህን ተስፋ ያለመልማል ይነጋል እንድትል ያረጋል ተተሰራ ተተደከመ ሩቅ መሄድ እንደሚቻል የማይ ነው። መናከሳችንን መቦጫጨራችንን ትተን እንዲህ ብንተጋ ቀረም እንለው ሁላ ጎደለም እንለው ሁላ ይሞላል። አላህ ይስጥህ ልጄ ሲሉኝ ታክሲ ልጥራ፣ አይደለም እማማ ድባቤ አልኳቸው። ተራንጃውን ማመን ቀርቷል አሉኝና ታክሲያችንን ጠርተን መጀመሪያ አባባይ መርን አድርሰን ወደ ቤታችን ገባ እንላለሁ። ወዳጄ አየህ አይደለም አማድባቤን አድናቆቱንም ይጎድላል ያሉትንም እኩል ጎን ለጎን አድርገው የጎደለው እንዲሞላ የቀረው እንዲስተካከል፣ በተለይ ደግሞ የዚህ ሁሉ አገልግሎት ማረፊያ የሆነው ሰው ሕይወት ይለወጥ ኑሮው ከልማቱ ጋር ተስተካክሎ ይሄድ ዘንድ ምኞትና ሐሳባቸውን ጭምር ይሰነዝራሉ እንጂ አንዱን ነገር ብቻ ነክሰው የሚያለቅሱ ወይም የሚያነክሱ አልያም የሚያኮስሱ አይደሉም። እውነታቸውንም ነው። እኔም ብዙ ጥሩ ነገሮች የተሠሩና የሚያስደስቱ ቢሆንም እንደ ሀገራችን ኢትዮጵያ ትልቅነት ገና ብዙ ይቀረናልና በርትተን መሥራት ያለብን መሆኑንም መዘንጋት አይኖርብንም። በገበታ ለሀገር ገበታ ለትውልድ የበጋ መስኖ እርሻ፣ የኮሪደር ልማትና መሰል ስኬቶች ሁሉ በዕለት ሕይወት ላይ ለውጥ ማምጣት ያስችል ዘንድ ወደ ታቀደው የሌማት ትሩፋት በሙሉ አቅምና ትኩረት መዞርና የህዝቡን ቁሳዊ ሕይወት መለወጥ እጅግ በጣም አስፈላጊ ነው እላለሁ። አንተስ ምን ትላለህ ወዳጄ? ከጨለማ መውጣት ካማረህ የመንገዱን ብቻ ሳይሆን የልብህንም መብራት መለኮስህንም አትዘንጋ። በልቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬነኝ ከነመንበሩ ጠላፊ ሰፈር